ያርጀምስ ቢፍቱ ቪፍቱ ቤት ኩማ አባላለሁ የጋምቤላ ከተማ ነዋሪ ውብሽታ ባይነ ባሎኝ አዳነች አብደላ የመጣሁትም ከዊቡር ትምህርት ቤት የሚኒ ሚዲያ ተጠሪ ዶክተር ኩቦ ባላለ ሳሙኤል መዳቆይ እጅ ላይ ያለውን ስልካችን ወይም ላፕቶፓችን በመጠቀም የተለያዩ ሶሻል ሚዲያዎችን እንጠቀማለን። እኔ በበኩሌ አብዛኛውን ጊዜ ወጣትም የሚያደርገውን የቲክቶክ አሁን ዘመናችን ላይ ብዙ ተጠቃሚ ካገኘው ቲክቶክ አንዱን እጠቀማለሁ። ፌስቡክ፣ ትዊተር እንዲሁም ደግሞ ኢንስታግራም ተጠቃሚ ነኝ። ሶሻል ሶሻል ሚዲያ የሚጠቀምበት ከፌስቡክ እና ሌሎች ሚዲያዎች እጠቀማለሁ። ሶሻል ሚዲያ አብዛኞቹን እንጠቀማለሁ ማለት ይቻላል። ለፌስቡክ ትዊተርም፣ ቲክቶክም፣ ኢሜይል፣ ዩቲብ ሁሉም ሁሉም ሚዲያዎች ይጠቀማለሁ። ቴሌቪዥን ነው መከታተለው። እኔ ብዙ ሚዲያዎችን እከታተላለሁ። ያው የምፈልገውን ነገር ለትምህርት ለትምህርት ቤት ነው የማየው የምከታተለው እንጂ በእንዲህ ፌስቡክ ምናምን አልጠቀምም እኔ እና የምጠቀመውን ነገር ደግሞ ለትምህርት ቤት ለተማሪዎች በወረቀት ላይ ነጥብ እየያዝኩኝ እየጻፍኩኝ ጧጧ ሰንደቅ ዓላማ ስነ ስርዓት ላይ እረፍት ሰዓት ላይ ለተማሪዎች ትምህርት ነክ ነገሮችን ነው በበሽታ ላይ በአንዳንድ ነገሮች ላይ ያው ይሆነኛል የምለውን ለተማሪዎችም ይጠቅማቸዋል የምለውን እንደ መልእክት ለማስተላለፍ በዛ ነው የምጠቀመው። ብዙ አይነት ፕላትፎርም እየተከታተልኩ ነው። ፌስቡክ እየተጠቀምኩ ነው። ቴሌግራም እየተከታተልኩ ነው። ቲክቶክ ጨምሮም እየተከታተልኩ ነው። ከዚህ ጋር ተያይዘ አሁንም ኢንስታግራምም የተስተካከልኩ ነው። ትዊስተር ቢሆንም የሱ ተሳጣፊ ነኝ ማለት ነው። ሶሻል ሚዲያ ያው ብዙ ጠቃሚም ጎጂ ነገሮችን በውስጡ የያዘ ነው። በሚጠቅመው መንገድ ስንሄድ የተለያዩ ትምህርቶችን አዳዲስ ክንውኖችን ልናይበት ልናገኝበት እንችላለን። ያው የጥላቻ ንግግር በሶሻል ሚዲያዎችም እንደምናየው ከሆነ ማህበረሰቡን፣ ሀገሩን ለጦርነት ለጸብ የሚያነሳ ድርጊት ነው። ሶሻል ሚዲያ ላይ በአሁኑ ሰዓት አጠቃላይ ማህበረሰቡን ከማስተማር ትምህርት ከመስተንጻል ሶሻል ሚዲያ ጥሩ ጥሩ ለህብረተሰቡ ለማህበረሰቡ ጥሩ የመረጃ ምንጭ ነው። እንደዛም ሆኖ ደግሞ የጥፋት አካልም ሆኖ እናየዋለን። አንዳንድ ህብረተሰብ ለምናይበት ጊዜ የጥላቻ ንግግር ከዘረኝነት ያልጸዳ እንዲሁም ደግሞ ኢ ስነ ምግባራ የሆኑ ሶሻል ሚዲያ ላይ ሰዎች ሲጠቀሙ ሲለጥፉ፣ ሲጽፉ እናያቸዋለን። ያ ደግሞ ከሴትም ከማህበረሰብ አንጻርም ሰላም ከመፍጠር አንጻር ጥሩ አይደለም። ሶሻል ሚዲያ ማህበራዊ ሚዲያ ላይ የሚሰራጩ ነገሮች ህብረተሰቡን የሚጎዱ ናቸው እና እነዛ ከጥላቻ ንግግር ውስጥ እንወስዳቸዋለን ማለት ነው። አሁን በነዚህ ፕላትፎርሞች ብዙ የታዘብኳቸው ነገሮች አሉ። ስለዚህ በትክክል በአንዳንድ ጎኖች ያው አሎጣዊ ጠቀምታ አለው። አንዳንድ ሰዎች ያው መድረስ ያለባቸው መረጃዎች ትክክለኛ የሆነ መረጃዎች ያሰራጫሉ፣ ያስተላለፋሉ እሱንም እከታተላለሁ ያው ትክክለኛ መረጃ ሲደርስም ለሌላው እንዲደርስ ሻሪ እያረግኩ የተባበርኩን። አንዳንዶቹ ደግሞ ትክክል ያልሆነ ሐሰተኛ፣ ሐሰት የሆነ መረጃዎች ያስተላልፋሉ፣ ይለቃሉ፣ ያስራጫሉ። እናም ደግሞ እነዚያ ሐሰተኛ መረጃዎች ትክክለኛ ምንጫቸው ትክክል ነው ብዬ ወይ አይደለም ለማለት እስከ ምንጩ በማፈላለግ አንዳንዴ ከሌላ ድረ ገጽ የወጡትን

አይቻልም። ያው የሶሻል ሚዲያን መጠቀም ያለበት ለጥላቻ ለክፋት ሳይሆን አንድን ለማስተማር ግንዛቤ ለማስጨበጥ ቢጠቀሙበት አሪፍ ነው ብዬ አስባለሁ። ከስልጠናው በኋላ ውስጤን ሙሉ በሙሉ አዘጋጅቸዋለሁ። ያው በሶሻል ሚዲያ ላይ የማቀርባቸውን ጽሑፎችም ሆነ ሀሳቦች በትክክለኛ መረጃነቱን በያዘ መልኩ እንዲወጣ አርጌ ለማህበረሰቡ አስተላልፋል ብዙ የሰማ ነው። አሪፍ ነገር ነው። ለወደፊቱ ወይ ለሌላ እንትኑ ወይ ሌላ ስልጠና እንዲያገኛ በጣም አርም ነው። አሁን ብዙ ኢንፎርሜሽን እንዴት ኮሚኒኬሽን ይደርጋል፣ እንዴት ሚዲያ እንዲጠቀሙ እንትኑ ብዙ ብዙ ተምቶናል። በጣም ለወደፊቱ እንትኑ ስልጠና መጨመር ለሁሉም ሚዲያ የሚጠቀሙበት አለበት ማለት ነው። ከዚህ ያገኘሁት ለወደፊቱ ያለው ወጣቱን እንትኑ ለማባራታታት እንዲ እንዲነጋገን እንደ ስራ ለመሰራት በሚዲያ በኩል ራሴ መወስድ አለበት። ስልጠናው በጣም ጥሩ ነው፣ ደስ ይላል። አስተማሪም ነው። ምክንያቱ ለምንድን ነው፣ ሰዎች እንዴት የጥላቻ ንግግርን በቀላሉ መለየት እንደሚችሉ ራሳቸውን እንዴት እንደሚቆጠቡ ለማህበረሰቡ ደግሞ ጥሩ ነገሮችን ማስተማር እንዳለባቸው እና ጥላቻ ንግግር ውስጥ ገብተው መገኘት እንደሌለባቸው እንዲሁም የጥላቻ ንግግር በሚያገኙበት ጊዜ ሪፖርት እንዲያደርጉ የሚያሳይ ስልጠና ስለሆነ ጥሩ ስልጠና። ከዚህ ስልጠና ግንዛቤ ያገኘሁት ያው ራስን መቆጠብ፣ በቃ አንድ ያልተፈለገ ነገርን፣ ንግግርን ቁጥብ መሆን እንደመጣብኝ አለመናገርን እና ለተማሪዎቼም ደግሞ ያው እዛው ሄጄ ያንን ነገር በክፍል ውስጥም አንዱ አንዱን በጥላቻ ዓይን እንዳያይና፣ እንዳይዘልፍ፣ እንዳያንቋሽሽ ያንን እውቀት ግንዛቤ እንዲያገኙ አግኝቻለሁ፣ ለነሱም ደግሞ አስተላልፋለሁ። እና አሁን ያው ከስልጠና ያገኘው ስልጠና፣ በነገራችን ላይ ስልጠናው እጅግ በጣም ጥሩ ስልጠና ነው፣ በጣም አሪፍ ስልጠና ነው። የመጀመሪያው ጊዜ ነው አሁን የተሳተፍኩት። ነገር ግን ቅድም ከገለጸው እንደተቀመጠው ለሰባተኛው ጊዜ ነው ክልል ላይ የተሰጠው። ሆኖም ግን ይህን ስልጠና ያው ዘላቂነት ብኖረው ቀጣይነት ብኖሮ ብኖሮ ጥሩ ነው የሚለው። በትክክል ሰዎች ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ በትክክል ያልተገናዘቡበት ያልተረዱበት ነገር አለ። አንዳንድ ሰው ያው በማህበራዊ ሚዲያ ተጠቀሞ ስለ ሰው ትክክለኛ ያለውን ነገር የመናገር የመሰደፍ ያው የሰው ስም ስላ የሚያሰጥ ንግግሮች የማድረግ የሚጠቀሙ ሰዎች አሉ። አንዳንድ ሰዎች ደሞ በብሶት በሌላ በሌላም ወደ ሶሻል ሚዲያ ሄደው ሌላ እየመሳደብ በሶሻል ሚዲያ ተጠቀሙ ሌላ የመሳደብ ስለሌላ በቀጥታ ያለውን ነግሮቹ የማድረግ የሚጠቀሙትን የማይበረሰብ ክፍሎች ያሉ እና ስለዚህ፣ እን ስልጠና በመስጠቱ እኔ በተረዳሁ አገባብ ጥሩ ነውና ቀጣይነት ኖሮት ለሁሉም እንዲሁም ብቻል እንኳን ለሁሉም እንዲደርስ እያንዳንዱ የሶሻል ሚዲያ ጠቀም አውቆ ሲጠቀምበትም እስከ ገደቡ በሚቀመጥበት እስከ አዋጁ መጨረሻ ተጠቀሙ። ያው ለሌላ ምሳሌ የሚሆንበት መንገድ ቢመቻች መልካም ነው ብዬ ነው ማስቡ። እስካሁን በተሰጠው ስልጠና ያገኘሁት በሶሻል ሚዲያ ከነበሩት ሁሉ በዚህ በጋምቤላ ያለው የሚዲያ የሶሻል ሚዲያ ተጠቃሚዎች በአሰተኛ መረጃ ላይ በደንብ የታወቀ ነገር አልነበረም፣ እና በአሁኑ ሰዓት ስልጠና ከተሰጠበት ያገኘ ነው የጨበት ነው ነገሮች ስናይ በዛችኛው በዛ ሶሻል ሚዲያ አጠቃቀም አሰተኛ መረጃዎች የተላለፉ በመሆኑ እንደት ኮንትሮል አለማድረጋቸው አለማወቁ ማለት ይችላሉ እና ለወደፊቱ ከዚህ ስልጠና ወጥተን የምናገኘው መረጃዎችን እንደት ሰዎች እናግዛቸዋለን በሚል ተስፋ አለን። እንደዚህ አይነት ሀሳቦችን ለማጥፋት አንደኛ ሰው መረጃውን የመጣበትን ቦታ ማወቅ፣ መረጃውን ያስተላለፈው ሰው ማወቅ ትክክለኛ የዛን የአንድን መስሪያ ቤት የሚገልጽ ትክክለኛውን ሎጎ ምንጩን ማወቅ መቻል አለበት። በዛ መንገድ ማስተካከል ይቻላል። መጀመሪያ ከራስ ነው የሚጀምረው፣ ከኔ ይጀምራል። እነዚህ በማይበት ጊዜ የማይሆን ልጥፎች ወይ ደግሞ በሚለጥፉበት ጊዜ የጥላቻ ነው የገበ የሚሆንበት ጊዜ ሪፖርት አደርጋለሁኝ። እንዲሁም ያን አካል ወይ ደግሞ ያን መረጃ ምንጩን ከየት ነው ብዬ አጣራለሁ ማለት ነው። በማጣራት ለመከላከል ይችላል። ብዙ አለ ብዙ የጥላቻ ንግግሮች አሉ። ያ ደግሞ ጥቅሙ ለትምህርት ቤት ነው። በተለይ በተለይ ትምህርት ቤት ላይ ብዙ ማህበረሰብ ልጆች ስላሉ የተለያዩ ብሔር ብሔረሰቦች ስላሉ እርስ በርሳቸው በጥላቻ አይን እንዳይተያዩ በሚኒ ሚዲያ በኩል ነው ያው መልክቱን የምናስተምራቸው እኛ የምናስተላልፈው ትምህርት በሚኒ ሚዲያ በኩል የጥላቻ ንግግር የጥላቻ አስተያየቶችን በክላስ ውስጥ በክፍል ውስጥ አንድ አይነት እንዲሆን በክላስ በገባነው ቁጥር ራሱ ለማስተማር ያንን ነው እኛ ትምህርት የምንሰጠው። በአሁን ጊዜ ሀገራችን እንድታድግም ሆነ ጥሩ ሁኔታ ላይ እንድትገኝ በሶሻል ሚዲያ የሚደረጉ ማንኛውም የጥላቻ የክፋት ንግግሮችን በማቆም መልካም ነገሮችን በመጻፍና በመተግበር ሀገራችንን ለውጥላለሁ። አመሰግናለሁ። ሐሰተኛ መረጃዎች በምናገኝበት ጊዜ ከዚህ ስልጠና ያገኘ ነው እ ሼር የምናደርገው ጠንቀቅ ብለን ማድረግ ከዛ በኋላ ደግሞ ሪፖርት ሪፖርት በምንሰጥበት ደግሞ በጎግል አማካኝነት ሪፖርት መስጠት እንችላለን። በተለያዩ መልኩ እንድንጠቀምበት ማለት ራሳችን በመቆጠብ ካሰተኛ እና ጥል በሚያመቱ ነገሮች ላይ እመክቸዋል ማህበረሰቡ ወጣቱም ይሄን ሶሻል ሚዲያ ለጥሩ ነገር ለሀገር ግንባታ፣ ለሰላም ግንባታ እርስ በርስ ህብረተሰቡን የሚያገናኝ ማህበረሰቡን እሴት በማይ ጎዳ መልኩ እንዲጠቀምበትና ራሱን የሚቀይርበት ሚንስ ቢፈጥር ላለኝ አመሰግን እና አሁን ከዚህ ስልጠና በኋላ ሲመለስ ያው ቅድም ባስቀመጥኩትን አገባብ ማህበራዊ ሚዲያው በትክክል ያው። ለሀገር ግንባታ እጅግ በጣም ትልቅ ዋስትና አለው፣ ትልቅ ሚና ይጫወታል። አንዳንድ ደግሞ ያው አላስፈላጊ ግጭቶች ለማንሳት እጅግ በጣም መጥፎ እንትን ይጫወታል። መጥፎ አሉታዊ ተጽዕኖ አለው። ስለዚህ እኔ አሁን ከዚህ ስልጠና በኋላ ሲመለስ ምን አይነት እንትኖቹ ነው መረጃዎቹ ነው የሚከታተለው ሲደርሱን እንዴት ብዬው ነው ሌላው ጋር እንዲደርስ የሚጠቀውና ትክክለኛውና ትክክለኛው ብቻ ላይ ስተመሰረተ ያው የተዛባ አመለካከቱ እንዲስተካከል የረዳኝ ስለሆነ ሌሎቹ የተዛባባቸው አመለካከቶች እንዲስተካከሉ በቃ ከእነ የሚጠበቀው አስተዋሰው ነው የሚያጣው